ባርኮት እንግዲህ አዴን ለያፈቅራት ፍቅር ጥያቄ ጠይቆ ነገር ግን ከወንድሙ ጋር ተጣላ። ዴቭ እንግዲህ እንደ ወንድሙ አድርጎ አዴን እንደሚያፈቅራት ነግሮት ነበር። እሱም እንግዲህ እንዲያግዘውና እንዲያጠነክረው፣ እንዲያግባባው እንደ ወንድሙ አድርጎ አዋይቶት ነበርና በርታያሮ ነበር ነገር ግን አሁን ላይ ብዙ ፈተና አሳልፎ ዴቭ እንግዲህ አደይን አፍቅሮ ዴቭ ያልሆነ የለም ብዙ መከራ እሷም እሱም አሳልፈዋል፣ ማለት ነው። ያልሆነው ነገር የለም። ሀታ ፍቅር ራሱ እንግዲህ ስንት መከራ አሳይታቸዋለች። ሰርቱን ሰሩ እያለች አደይንም ብዙ መከራ አርጋታለ አሳይታታልና እንግዲህ እንደ ማጠንከርና ዴቭና አደይን እንደማቀራረብ ነገር ግን እሱ ወንድምነቱን ክዶት እንግዲህ ባርኮት ያዴን ፍቅር ጥያቄ አቅርቦላት ነበር ማለት ነው። አዴ ደግሞ እስከዛሬ እንግዲህ ምስጢሯን ሁሉ ነገር ስቸግራስ ስታለቅስ ሁሉ ነገር ውስጧ የምታዋየው ለባርኮት ነው። ያ ማለት እንደ ወንድሜ እያለች ነው፣ ወንድሜ እያለች ነው እንግዲህ ከደቭም ጋር ያስተዋወቀችው እሷም ደግሞ ወንድሜ እያለች ነው የምታወራው እና ውስጧን የምታዋየው ማለት ነው። አሁን ላይ ግን የፍቅር ጥያቄ ሲጠይቃት በጣም ነበር የተቀየመችው። ማለት ነው እንግዲህ ደግሞ ሳያስበው ባርኮት የድሮ ፍቅረኛው መታለች ማለት ነው። ሁለት ልብ ሆኗል። በጣም አስቸጋሪ ሁኔታ ውስጥ ነው የገባው። እንግዲህ ከድሮ ፍቅረኛውም አልቆረጠለትም፣ ምክንያቷን ስታቀርብ ወደ እሷ መመለስ ፈልጓል። እዚህም ደግሞ አደይን ጠይቆ ከባርኮ ከዴቭ ጋር ከወንድሙ ጋር ተከደ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ከነገ ወዲሁ ሰላም አልሐምዱሊላሂ ረቢል አለሚን በየላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ አደይ ድራማ እንደቀጠለ ነው። አንዳንድ ጊዜ ስሜታችን ተከትለን የሚያዛልቀን ውስጥ ጉርጓድ ውስጥ እንገባለን ማለት ነው። እና ስሜት ማስቀደም በጣም አስቸጋሪ ነው። አስተውልና አገናዝበን የሆነን ነገር ብናደርግ ለእኛም በዙሪያችን ላሉ ሰዎችም ጥሩ ነው ማለት ነው። እንግዲህ ባርኮት ዴቭ፣ እንግዲህ አንድ ሰው ደግሞ ሚስጥሩን የሚያዋይን እኛ ለዛ ለሰው እንደምንሆነውና እንደምንጨነቅለት አስቦ ነው ገብቷቸዋል። ያ ሰው እኛን ባያምንና ኛን ጥሩ አድርጎ ለእኔ ይሆነኛል ይሄ ሰው ያምንኛል፣ ያግዘኛል፣ የወደኛል በይል ሚስጥሩን አውጥቶ አይናገርም አይነገርም። እና እንግዲህ ዴቭ አዴን እንደሚያፈቅራት ለባርኮት ነግሮት ነበር በቀደም። እና ያው እሱን ቢያፈቅራትም ነገር ግን እስከነገረው ነገረው ድረስ እና በርታ እስካለው ድረስ አሁን እሱን ከርቶ የወንድሙን የዴቭን ሴት ለሱ ማድረግ በጣም ከባድ ነው። ትልቅ ስህተት ነው የሰራው ብዬ ላለሁ፣ ወይም ባርኮት ማለት ነው። ባርኮት እንግዲህ አሁን ላይ ለአደይ ፍቅር ጥያቄ አቀርቦላታለን። ነገር ግን እሷ ደግሞ አዝናለሁ በጣም እንደዛ ጠብኩ ነበር ብላሷም ተቀይመው ነበር። ነገር ግን ደግሞ አደይ ከሚደርስባት አንፃር ደግሞ ደቭን ፍቅር ስለምትወደው ይህ ነገር ያዘልቀኝም፣ በአንድ ሰው መቆም አለብኝ ወይም ደግሞ ከዚ ስቃይ መውጣት አለብኝ ብላ ደግሞ ያው ሴት እስከሆነ ድረስ መከራ በጣም ብዙ መከራ አልፎባታል። እሱን ደግሞ ለማፍቀር ወይም ደግሞ ለመውደድ የፈቅድ ጥያቄውን ለማቀበል አስባለች ማለት ነው። እንግዲህ እንደዚህ ስትጨነቅ ለምለም መታለች። ለምለም ስትመጣ እንግዲህ እንኳን መጣሽ፣ ጨንቆኝ ነበር፣ የማመከርሽ ነገር ነበረኝ አለቻት። ከዚያም እንግዲህ የገዛላትን ቀሚስ አምሮብሻል እያሽ ደምደም ባርኮት እንደገዛላት ለተናገርሽ ነገር ና በሀሰት ተመስክሮብሽ ለሆነው ነገር ሁሉ ይቅርታ ጠይቅሽ ነው የገዛሉሽ ያለቻት አለቻት። ና ይገባሻል፣ አንቺ ጠንካራ ሴት ነሽ እያለች ለምንም ስታጠናክራት አጠናከራት። ነገር ግን ባርኮት ደግሞ ሌላ ነገር፣ አዲስ ነገር አለ። ባርኮት የፍቅር ጥያቄ አቀረበልኝ እያለች ተደኖም ነግራት ለምለም ደግሞ በጣም ደስ አላት። በጣም ደስ የሚል ነገር ነው። ታዲያ ምናሹ እያለቻት ነበርና እኔማ ወንድሜ ብዬ ነበርና የምጠጋው ለጊዜው ስሜታዊ ሆኜ ያልሆነ ነገር ብየዋለሁኝ አለቻት ማለት ነው። እኔ ግን ከባርኮት ጋር ብትሆኚ ደስ ይለኛል። ባርኮት ማ ከልጅነቱ ጀምሬ ያቀዋለሁ፣ በጣም ጥሩ ልጅ ነው እያለች ለምለም ደግሞ መከረቻት።

እሱ ለምለም እና አዴ እንግዲህ ሲማከሩ በር ላይ ሊሸኛት ስትል አገኛት ማለት ነው እንግዲህ ለምለም ደግሞ ከኤላ ጋር ነበረች እና ሊዲያ እዛ ቤት ደረብሻቸዋለች መቼም ሊዲያ ሊዲያ ነገር አንዴ ሳቅራ አንዴ ጨዋታ ነው አንዴ ጭፈራ ነው ምኖ የሚያስታውቅም በእውነት እንግዲህ እዛ ሄዳ እነሱ ፍቅራቸውን ወይም ደግሞ እነሱ አንድ ላይ እንዲሆኑ ስለምትፈልግ ውሃ አምጪ ለእኔ እስኪ ለምለም ተንሺ እያለች አለቻት ማለት ነው። ከኤላ ጋር ቁጭ ብላ ከዛ ኤላ ደግሞ ያመጣላት አለው ብሎ ሲል ለምለም ያመጣላት አለብኝ ስታንግል ለምለም ሁለተኛ ደመወዝ ቤት እንዳመጭ ማረግሽ ብላት ሴራ አሰራችባት። ምንድን ነው እሱ ከውሃው ውስጥ ብርጭቆ ውስጥ ጨው አድርጋ ሰጠቻት እና ውሃውን ወጥታ አስቀመጠች። ኤላ ተነሳ፣ ና ጠጭ እንጂ ውሃ መጥቶልሻል እኮ ሲላት ውሃውን ልትጠጣ ስትል ጨው ነው ምንድን ያደረግሽው አንቺ ብላ ፊቷ ላይ ስረጭበት ኢላ ደግሞ ሁለተኛ እንዲህ ስለታረጊ ከቤት ውጭ እና ጅብ ነው በጥፊ መታት። ከዚያ እንግዲህ ሲጫው አድጋበት ነው እንደዚያ አረብኳት ብትለውም አልሰማትም። ምክንያቱም ከለም ያለውን ነገር እንዳጣ አይፈልግም ማለት ነው። ቅድሙንም ኢላ ለሊዲያ ምንም አይነት ፍቅርም የለው ምንም ነገር አይኖረውም አይኖሮም ማለት ነው። ሊዲያ ናት እንጂ የምታስቸገረው ከዚያ በኋላ እንግዲህ እያለቀሰ መታ ከክላሷ ቁጭ ብላ ፍቅር ደግሞ መሆነሽ ነው ስትላት፣ እንደት እንደዛ አረገች ለምለም ስትላት እንግዲህ አትነፋ አረቂ እንድህጻለች እንደህፃለች ቆፍጠን ነበሽ ልኮን አሳያት። ጽጥ እያለቻት ነበር፣ እና እንዲሁም ምትዝህ መታለሻለ ሂጂና በያት እያለች እያቃጠረች ያጣላቻቸው ለምለምና ልዩ ኢሊዲያም እንደሚማታ እንግዲህ ትቀርባለች፣ ግን አትማታም ማለት ነው። ለፈስፈስ ነገር ናት ለምለም። እንግዲህ እነሷ ታናሽ ሆነች በጣም ጠንካራናት ማለት ነው። እንግዲህ ለምንድነው እንደዛ ያባረሽ ከቤትሽ ብላል ሊዲያ። ስትመታት ቀጥታ በጥፊ ነው ያጨርጫት ለምለም ማለት ነው። ከዚያ ለምለም እና ሊዲያ ሲያያዙ ምሩ ለመገልገል ስትገባ፣ አንቺ ያገባሽን ብላ እንዴ ፍቅር እንግዲህ ሊዲያ ለምለምን ለምለም ሊደባደቡ ነው ፍላጎቷ እና ከዛ ምሩ ማናት አዴይ ደግሞ ይዛ ፍቅርን እሷን ይዛ ሊደበደበቻት ለምለም ሊዲያን ይዛ ሊደበደበቻት ማለት ነው። ሊደባደቡ እንግዲህ ዴቭ መጣ። ዴቭ ሲመጣ ደግሞ ፍቅር አያችሁ ሁለት ሆናችሁ እኮ ሁለት ሆኖ ሊመቱ ሊገሉን እያለች ስትል አዴይ ሁለቱም ናቸው መተው የደረሱብን እኛ ምንም አላረግንም አለች ማለት ነው። ዘሎ ሄዱ። ከዚያ በኋላ እንግዲህ አዴና ለምለም ንሸኛት ወጣች። ግን መከረቻት ጠንካራ በያንቺ ነገር እንዴት ነው አሁን ጊዜ ባርኮትን ታሸማ ወራው እያለች ስትል አንቺ አትፍሪ ንገሪ ሁሉ ነገር አለቻት ማለት ነው። እንግዲህ ባርኮት ከሆነች ሲመጣ ደቨ ደሞ ጠብቆሳት ሆኖ ጠብቆታል ከእንዴት እንደዚ ታደርጋለት አዴን ታፈቅራት አለ አታፈቅራትም? ሲል አዴ ደግሞ ከኋላ ሆነ ታዳምጣቸዋለች። ከዚያ በኋላ እንግዲህ በስሜት ባርኮትም ተናዱ እስከሆነ ድረስ አፈቅራት አለሁ አንተ የራስህ ስሜት ማደምጣት ሆነው ብሎ ዴቭ ጋር እንግዲህ ግብግብ ግብ ተጃመሩ ማለት ነው። እየተጫወታችሁብኝ ነው እስከዛሬ አዴንም እንግዲህ ጠይቋት እንደዚህ እንደት ታደርጊያለሽ ሲላት በቃ እኔ ጭቅጭቅ ኖሮ መሮኛለን የቅርታ ብላ ነው ያለችው ማለት ነው። በጣም ነው ሳት የሆነው ዴፍ ሆነ ለዴፍ ይሄ ይገባው። ባርኮት በጣም ስትልቅ ሰቶች ነው የሰራው ማለት ነው። እንደ ወንድ እንደት ይከዳል? እንደዚህ ማድረግ አልነበረበትም። እንግዲህ ባርኮት ደግሞ ጓደኛው መታ ያለ ችግሯን የጠፋችበትን ጓደኛ ድሩ ጓደኛው ስትነግረው ይቅርታ እየጠየቃትና ትንሽ ጊዜ ሲጭኝ እያላት ነበር ማለት ነው ከዚ። ፓርክ ውስጥ ከኤላ ጋር ሄዱ። እንደዚህ እንደዚህ ጓደኛ የመጣች ነገር ግን ለአዴ ፍቅረን ገለጽኩላት፣ እሷ ግን እንደማይሆን ነበር ያለችኝ ሲለው በጣም ቸኩረሃል፣ ነገር ግን ደግሞ የቤዛ የድሮ ፍቅረኛ ታልቆረጠልሁ ወደ እሷ ሄዲ። እንግዲህ አዴ ደግሞ እንደዛ አልፈልግም ማለቱ ጥሩ ሆኖ አለ እያለው ነበር። አይ ይህ ሳይሆን ከደቭ ጋር ፈጣለሁኝ እነ ፍቅርም ሁሉም ተሰማሆን ችግር ነው እያለ ነበር። እና ብዙ መከራ ውስጥ ነው የገባን እኛ ከደቭ ከወንድሙ ጋር ፈጣለ ማለት ነው። ሁለተኛ ደግሞ አዴንም መቀጠል ይፈልጋል ግን ደግሞ ያችኛ የተወይዘሮ ፍቅረኛ ስለመጣች ወደዛችም ደግሞ ልቡ ሁለት መንታ ሆኗል ማለት ነው። ባርኮት ስታሰርቷል። ቀጣይ እንግዲህ ሁለቱም ሻንጣቸውን ይዘው ጉዞ ጀምረዋል ማለት ነው። ፍቅርም እንግዲህ ባርኮት እንደዚህ እንዴት እንዴት ሰራተኛ ታፈቅራለህ? እንዴት ሰራተኛ ታገባለህ? እያለች እንትን እያለች ነው ይህን ነገር ማይብ ሰምታለች ሲለው እንኳን ማይ መስማት አይደለም ብትጠራጠር ከአንቺ ራስ ያወርድ ነው ማስጠንቀቂያ ሰጣት፣ ማለት ነው። እሱም ሻንጣውን ይዞ ሊወጣ ሲለት ነው የምትሄደው ሰጣላ ሄ ስትለው ፍቅር ሆነ ቦታ ላይ ያለው ሆነ፣ እንዲሁም ደግሞ ዴቭም ሻንጣውን ይዞ ተንስቷል ስቷል ማለት ነው። ሁለቱም ተፋጠዋል እንግዲህ ባርኮትም ሻንጣውን ሲያዘጋጅ ዴቭም አዘጋጅቶ ሊዲያን ትንሽ ክስተችን ጋር እንሄዳለን፣ እዚህ ቤት አልቀመጥም ከአሁን በኋላ ብሎ ሊዲያ ደግሞ አልሄድም እያለኝ ሊዲያም ወንድሟ ስትለምን አለኝ። ያኔ ባርኮትም ደግሞ ሲለምን እንግዲህ ወዴት እንደሚሄድ ባርኮት እንግዲህ ትልቅ ስህተት ነው የሰራው። በጣም ስህተት ነው የሰራው ከዴቭ አዴይ መውሰድ ያልነበረበትም ብቻ ዴ ደግሞ እንግዲህ ሁለት ብሆናለች ባርኮትን ፈልጋ ደግሞ ሁለተኛ